የእስልምና እምነት ተከታዮች የክርስትና ሃይማኖት ነፃነት የለውም፣ ነፃ ፈቃድን አይሰጥም፣ ይልቁንም ተጽዕኖ ያደርጋል እንጂ ይላል። ምን ማለት ነው? እንደ ክርስትና አስተምህሮ እግዚአብሔር ለሰው ልጆች ነፃ ፈቃድን አልፈጠረም፣ አልሰጠም ማለታቸው ነው። እንደ መረጃ አድርገው ወይም ማጣቀሻ አድርገው የሚያነሱት በኦሪት ዘፀአት ምዕራፍ 9 ቁጥር 16 ላይ ያለውን የፈርዖንን ታሪክ ነው። እንደምታወቁት ፈርዖን ከሙሴ ጋር ያለው ግንኙነት እግዚአብሔር ሙሴን ሲልከው እስራኤልን ልከት ሲለው፣ እግዚአብሔር ማን ነው? እግዚአብሔር አላውቅም እስራኤልን አለቅም ብሎ ነበር። እና ሐዋርያው ቅዱስ ጳውሎስ በሮሜ ዘጠኝ ቁጥር ሀያ ሁለት ላይ ይህን እንደ ምሳሌ ተጠቅሞ በሮም ሀገር የሚኖሩ ክርስቲያኖችን አስተምሯቸዋል። ይህም ብቻ ሳይሆን በዘፍጥረት ምዕራፍ 25 ቁጥር 23 ላይ ያለውን የቆሮኔ የሰውን ታሪክ በተመሳሳይ ሮሜ 9፡13 ላይ ጠቅሶ አሁንም በምሳሌ ያስተምሯቸዋል። ነቢዩ ሚልክያስ የሰውንና የያዕቆብን ጠቅሷቸዋል። በምዕራፍ አንድ ቁጥር ሁለት ላይ ወድጃችኋለሁ ይላል እግዚአብሔር። እናንተ ግን በምን ወደድን ትላላችሁ። የሰው የያዕቆብ ወንድም አልነበረምን? ይላል እግዚአብሔር። ያዕቆብን ወደድኩ፣ የሰውን ጠላሁ። ይህን ምሳሌ ይህን ታሪክ ሀሮ፣ ቅዱስ ጳውሎስ ለሮማውያን የሚያስተምርበት ያስተማረበት ምክንያት ምንድን ነው? ኤሳው እና ያይቆብ ከእናታቸው ማሕፀን ሳይወጡ እግዚአብሔር ከኤሳው ይልቅ ያይቆብን የመረጠው ከወጡ በኋላ የሚሰሩትን ስራ እግዚአብሔር ስለሚያውቅ ነው። ገና በእናት ማሕፀን ሳሰራ አውቅ ያለው እንዳለው ያይቆብና ኤሳው በማሕፀን ሳሉ እግዚአብሔር አወቃቸው። ለዚህም ነው ታናሹ ታላቁ ለታናሹ ይገዛልያ ነው ስለዚህ የኤሳውና የያዕቆብ በኤሳውና በያዕቆብ መካከል እግዚአብሔር የማድላት ስራን እየሰራ ሳይሆን የያዕቆብና የኤሳው ከማሕፀን ከወጡ በኋላ የሚሰሩት ስራ ልዩነት በራሱ ፈጠረባቸው ስራቸው ማለት ነው። ኤሳው እግዚአብሔርን የማላውቅም የሚል ሆነ ያዕቆብ ደግሞ እግዚአብሔርን የሚከተል ሆነ ማለት ነው። ፊት እንደማያደላ ሐዋርያው ቅዱስ ጴጥሮስ የሐዋርያ ስራ ምዕራፍ 10 ቁጥር 34 ላይ እግዚአብሔር ለሰው ፊት እንደማያደላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋል ብሎ ተናግሯል። እርሱ የተወደደ ይሆናል። ስለዚህ እናንተ እንደ ያዕቆብ በጎ ስሩ፣ እንደ ኤሳው ክፉ አትስሩ። እንደ ኤሳው ክፉ ብትሰሩ በስራችሁ ትጠፋላችሁ። እንደ ያዕቆብ በጎ ብትሰሩ ደግሞ እግዚአብሔር ያከብራችኋል ሲል ነው። የፈርዖንን በተመለከተ ዘፀ 9፥16 ላይ ደግሞ ኃይሌን የገልጥብህ ዘንድ ስሜን በምድር ሁሉ ላይ ይነገር ዘንድ አስነስችሃለሁ እና የፈርዖንን ልብ ያጸናው ራሱ እግዚአብሔር ነው ይላል። እስኪ እዚህ መልስ ከመናገር በፊት ስለ ነፃ ፈቃድ ስለ ሰው ልጆች ነፃ ፈቃድ የእስልምና ሃይማኖት አስተምህሮ ምን ይላል? ነጻ ፈቃድ በተመለከተ ምን ይላል? እሺ፣ ከምን ልጀምር? ሰውን የሚያሳስተው ማን ነው? እንደ እስልምና አስተምህሮ ሰውን የሚያሳስት ማን ነው? በሱራ 38 ቁጥር 82 ላይ ሰይጣን ነው ይላል። እንዲህ ይላል። እርሱ ማለት ሰይጣን ማለት ነው። በአሸናፊነት የሆንብኝ በመላ አስታቸዋለሁ ይላል አስታቸዋለሁ። እንደ ስምና አስተምሩ የሚያስት ማን ነው? ሰይጣን ነው። በሱራ አራት 143 ላይ ደግሞ በዚህ መካከል ወላዋዮች ሆነው ወደ እነዚህ ወደ እነዚያ ወደዚህም ወደዚያም አይሉም። አላህም ያሳሳተውን ሰው ለእርሱ ቅንነት የቅንነት መንገድ በፍጹም አትገኝለትም ይላል። አላህ ያሳሳተው ሰው ቅንነት መንገድ አይገኝለትም። ስለዚህ አላህ ያሳስታል ማለት ነው። ሰይጣንም ያሳስታል። ሁለተኛ የሚያጠም ማን ነው? ሰውን የሚያጠም ማን ነው? እንደ እስል ምናስተምረው ሰውን ጠማማ የሚያደርገው ማን ነው? በሱራ 15 39 ላይ ሁሉንም አጠማቸዋለሁ ይላል። ሰይጣን ሰይጣን ኢብሊስ ሁሉንም አጠማቸዋለሁ ይላል። ጠማማ አደርጋቸዋለሁ ሲል ነው። በሱራ 11 34 ላይ ደግሞ አላህ የሚሸውን ሰው ያጠማል የሚሸውን ሰው ደግሞ ያቀናል ይላል አላህ። የሚፈልገውን ሰው ያጠማማ ያደርገዋል የሚፈልገውን ሰው ደግሞ የሚቀና ያደርገዋል። ሶስተኛ የሚያታልል ማን ነው? እንደ እስልምና አስተምህሮ የሚያታልል ማን ነው? ሱራ አራት ቁጥር መቶ አርባ ሁለት ላይ አላህ መናፍቃን አላህ መናፍቃን አላህን ያታልላሉ እርሱ አታላያቸው ነው ይላል። እሱ አታላያቸው ነው። በሱራ አራት ቁጥር መቶ ሃያ ላይ ደግሞ ሰይጣንም ለማታለል እንጂ አይቀጥራቸውም ይላል። የሚያታለል ሰይጣን ነው። ይህን የመሰለ እጅግ እልፍ እንድሮችን ማምጣት ይቻላል። ለምሳሌ የሚፈትን ማን እንደሆነ የሚያስረሳ ማን እንደሆነ ተመሳሳይ ነው ከሰይጣን ጋር። ይሄ ነው እንግዲህ አሁን ይህ ስምና ሃይማኖት ነጻነት በነገራችን ላይ በእስልምና ሃይማኖት ሸርክ የሚያደርጉትም ህዝቦች አንድ የማይሆኑትም አንድ ሃይማኖት የማይኖረው ያላ ፈቃድ ስለሆነ አላ ስለማይሻና ስለማይፈልግ ነው የሚለው። ለዚህ ነው እኔ አላህ የመሐመድ አስተሳሰብ ነው የመሐመድ፣ ብቻ ሳይሆን ባልደረቦቹን ጭምር ነው ማለት ነው። መሐመድ ንባብን ታሪክን ከኦሪት ስምን ደግሞ ከመካ ነው ያመጣው። ታሪክን ሙሉ በሙሉ ከኦሪት ኮርጇል። በኋላ ሲኮርጅ ደግሞ ሙሉ በሙሉ እንዳይታወቅ ደግሞ ቀላቅሎታል። ይህም ብቻ አይደለም፣ የተኮረጀ ነው ብለው ክርስቲያኖች እና ይሁድ እንዳይነሱባቸው መሐመድ አያነብም። በነገራችን ላይ አያነብም ማለት አይሰማ ማለት አይደለም። ከሰማ የግድ ማንበብ መጻፍ አይጠበቅበትም። ጸሐፊ እስካለው ድረስ መናገር የሰማውን ታሪክ መናገር ነው የሚጠበቅበት። ስለዚህ ነጋዴ ስለነበር ቢያንስ ቁጥር ያውቃል፣ ቢያንስ መስማት ይችላል፣ ቢያንስ ክርስቲያኖችን ያገኛል። ልክ ነቢይነህ ብለው የመሰከሩለት ክርስቲያኖችን እንዳገኛቸው ሁሉ የነቢይነቱን ትሆናለህ ብለው እሱ እኮ አምኖ አልተቀበልም። በመሰረቱ በጭራሽ መሐመድ ነቢይ ነው አምኖ አልተቀበልም። እንዲያው ወይ ወልኝ ነበር የሚለው፣ እየተንቀጠቀጠ ራሱን ለማጥፋት በተደጋጋሚ ሞከራ ያደርግ ነበረ ሰው ነው ስለዚህ ወዮልኝ የነበረ ሰው ነው፣ እና ያሳመኑት ከድጃ እና የከድጃ እኮ ዋርቃ የሚባል አመፀኛ ክርስቲያን ስም፣ በክርስቲያን ስም የሚኖር እንግዲህ ብዙዎች ከሀዲዎች ስለነበሩ እነዛ ናቸው የመሰከሩለትና ያሳመኑት ማለት ነው። ስለዚህ ከእነሱ ብዙ ታሪክን ይሰማና ያጽፋል። ስለዚህ ስምን ከመካ ነው። በምን ምክንያት ከመካ እንደመጣው ደግሞ በቀጣይ ቪዲዮ እናገራለሁ። አሁን ወደ ዋናው ልሄድ፣ እስልምና ሃይማኖት አስተምሩ ወሬ ነው ወይ ወሬ ነው ነው የሚለው መጽሐፍ መጽሐፋቸው ራሱ የሩቅ ወሬ ያውም፣ የቅርብ ወሬ ሳይሆን በጣም የሩቅ ወሬ ነው። እንዲህ የሚለው ሱራ 29 ላይ የሙሳ ወሬ በእርግጥ መጥቶልሃል። ዝም ብሎ ሱራ 3 44 ላይ ይኸው ወደ አንተ የምናወርደው የሆነ ከሩቅ ወሬዎች ነው ይላል። ወሬ ነው፣ ከሩቅ የመጣ ታሪክ። የምን ከሰማይ ነው? በሆነ ጊዜ መሐመድ ከመነሳቱ ሁለት ሺህ ዓመት በፊት የተፈጸመ ታሪክ ያ ታሪክ ወሬ ነው። ወደዚህ ሲመጣለን ፈርዖን እግዚአብሔር ልቡን ለምን አጸን ነው? ወደዋልነው ወደ ክርስትና አስተምሮት ነው። በመጀመሪያ ደረጃ ንስሐ ስለማይገባ ነው ልቡን አጸና ነው። ፈርዖን ብዙ ተአምረ ፊት ላይ ተደርጓል። በምን ተአምር ንስሐ እንደማይገባ እግዚአብሔር ያውቃል። ስለዚህ እግዚአብሔር ልቡን አነሳሳው ማለት ሳይሆን፣ ክፋቱን እንዲያውቁም አላደረገውም እግዚአብሔር ለምሳሌ አቢሜሌክን ሳራን እንዳይነካት በአብርሃም ምክንያት እግዚአብሔር ከልክሎታል ፈርዖንም ማድረግ ይችል ነበር ግን አመፀኛና ምንም አይነት ደግነት ያልነበረው ሰው ስለሆነ ንሳ እንደማይገባ ያውቃል እግዚአብሔር ደግሞ ንሳ ያልገባን ሰው ይቅር አይለም አሁንም ቢሆን የእስልምና እምነት ተከታይ ማንም ይሆን ንስሐ እስካልገባ በክርስቶስ እስካላመን ድረስ ህይወት የለውም ምንም ህይወት የለውም በዚህ ደግሞ እግዚአብሔር ርህሩህ አይደለም ቸር አይደለም ተብሎ አይጠየቅበትም በምንም ተአምር ማለት ነው። ስለዚህ የእግዚአብሔር ስም ይጠራበት ዘንድ በምድር ሁሉ ይነገርበት ዘንድ ማለት ደግሞ ልክ ዳዊት ወከፈል አለ ባሕረ ኤርትራ እንዳለ ባሕረ ኤርትራን ሲከፍል ያ ሁሉ ተአምር ሲደረግ፣ ጠላታቸውን ስንት ሲልላቸው ያ ሁሉ የእግዚአብሔር ክብር የተነገረበት ነው ማለት ነው እንጂ ንስሐ ያልገባው የሚመረው ቢሆን ኖሮ ሰይጣንም ይቅር ይባል ነበር ማለት ነው። ስለዚህ ልቡን አጸናው ማለት እግዚአብሔር